ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ። በ900ሺ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ። ስንዶ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋ በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ። ዋና ዜና ነው። መጋቢት 8 2017 የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ሩዋንዳም ከቤልጅየም ጋር ያላትን የዲፕሎማሲ ግንኙነት አቋረጠች። ኪጋሊ የሚገኙት የቤልጅየም ዲፕሎማቶች ሩዋንዳን በ48 ሰዓታት ለቀው እንዲወጡ ታዘዋል። ሩዋንዳም እርምጃውን የወሰደችው ቤልጅየም ከዲሞክራሲያዊት ኮንጎ ግጭት ጋር በተያያዘ በሩዋንዳ ላይ የጠላትነት ዘመቻ ከፍታለች በሚል ነው። ብራሰልስ የቅኝ ዘመን አስተሳሰብና እምነቷን ለመጫን እየሞከረች ነው ብላለች ኪጋሊ ዛሬ ባወጣችው መግለጫ። የሩዋንዳ ቅኝ ገዢ ቤልጅየም የኪጋሊን ድርጊት ያልተመጣጠነ በማለት ያወገዘች ሲሆን ከዚያም ባለፈ የሩዋንዳን ዲፕሎማቶች ከሀገሯ በማስወጣት ምላሽ መስጠቷ ይነገራል። ቤልጅየም በዲሞክራሲያዊት ኮንጎ ግጭት ከሩዋንዳ አንጻር በመቆም ኪጋሊ ላይ የተለያዩ እርምጃዎች እንዲወሰዱ አስተባብራለች፣ ይላል የሩዋንዳ መንግስት መግለጫ። ከዛሬው መግለጫ ቀደም ብሎ ትላንት ፕሬዚዳንት ፖል ካጋሜ ቤልጅየምን የሚነቅፍ ንግግር ማድረጋቸውን ዘገቦች አመልክተዋል። በዲሞክራሲያዊት ኮንጎ ግጭት ከቅርብ ጊዜ ወዲህ እየጠነከረ የመጣውን ኤም23 አማጺ ቡድንን ሩዋንዳ ትደግፋለች በሚል የተለያዩ ሀገራት ተቃውሞ ሲያሰሙ ቆይተዋል። የሩዋንዳ መንግስት ውንጀላውን በተደጋጋሚ ውድቅ አድርጓል። በኮንጎ መንግሥትና በአማጽያን መካከል ውጊያ እንደ አዲስ ካገረሸ ካለፈው ጥር ወዲህ በጥቂቱ ከሰባት ሺህ በላይ ህዝብ ሲገደል አንድ ሚሊዮን የሚጠጋ መፈናቀሉ ይነገራል። ዋና ዋና ምስራቃዊ የሀገሪቱን ክፍል የተቆጣጠረው ኤም ሃያ ሶስትን በመደገፏ የአውሮፓ ህብረት በሶስት የሀገሪቱ ወታደራዊ አዛዦች ላይ ዛሬ ማዕቀብ የጣለ ሲሆን ብሪታንያና ጀርመን ቀደም ሲል ተመሳሳይ እርምጃ መውሰዳቸው ይታወሳል። የመንግስታቱ ድርጅት ጸጥታው ጥበቃ ምክር ቤት ባለፈው ወር ኤም23 የጠላትነት እንቅስቃሴውን እንዲያቆም ሩዋንዳም ጦሯን ከኮንጎ እንድታስወጣ ጠይቋል። ሩዋንዳም ከቤልጅየም ጋር የዲፕሎማሲ ግንኙነቷን ያቋረጠችው የኮንጎ መንግሥትና አማጽያን ለሰላም ንግግር ሊቀመጡ አንድ ቀን ሲቀራቸው ነው። በአንጎላ ዋና ከተማ ሉዋንዳ በሚጀመረው ንግግር የሁለቱ ተፋላሚ ወገኖች ተወካዮች ይሳተፋሉ ተብሎ ይጠበቃል። ዩክሬን የኔቶ አባል እንደማትሆን ማረጋገጫም እፈልጋለሁ አለች ሩሲያ። እንዲሁም ዩክሬን ከማንኛውም የሰላም ውል ገለልተኛ እንድትሆንም ፍላጎቴ ነው ብላለች። ሞስኮ በምክትል ውጭ ጉዳይ ሚኒስትሯ በኩል በሰጠችው መግለጫ ወሳኝ የደህንነት ዋስትናዎች የስምምነቱ አካል እንዲሆኑ እንጠይቃለን ያሉት ምክትል ውጭ ጉዳይ ሚኒስትሩ አሌክዛንደር ጉርሺኮ ዩክሬን ገለልተኛ መሆንና የኔቶ አባል ሀገራት የኪይቭን የአባልነት ጥያቄ ውድቅ ማድረግ የደህንነት ዋስትናዎቹ አካል መሆናቸውን ገልጸዋል። ይህ የሩሲያ የውጭ ጉዳይ መስሪያ ቤት መግለጫም የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከሩሲያ አቻቸው ጋር በነገ ዕለት እንደሚነጋገሩ መግለጻቸውን ተከትሎ የተሰማ ነው። ለሦስት ዓመታት የዘለቀውን ጦርነት ለማስቆም እየተካሄደ ያለው ጥረት አካል ነው። ትራምፕ ትላንት ምሽት በሰጡት መግለጫ ጦርነቱን ለማስቆም በርካታ ስራዎች እየተከናወኑ ናቸው፣ ውጤት ያመጡ እንደሆነ የምናየው ይሆናል ሲሉ ተስፋቸውን ገልጸዋል። አሜሪካና ዩክሬን የ30 ቀናት ተኩስ አቁም እቅድ ላይ የተስማሙ ሲሆን፣ ሩሲያ ግን ምንም እንኳን ተኩስ አቁሙን ብትደግፍም ዘላቂ ሰላም ለማስፈን ከበድ ያሉ ቅድመ ሁኔታዎች አስቀምጣለች። አወዛጋቢ ከተባሉት ጉዳዮች መካከል ደግሞ ፑቲን መልሰን ተቆጣጥረናል ሲሉ ሰሞኑን የገለጹት የሩሲያ ምዕራባዊ ግዛት ከስክን የተመለከተ ነው። የዩክሬን ኃይል ባለፈው ነሐሴ ድንገት ሰብሮ ከገባ በኋላ የተለያዩ ቦታዎችን ተቆጣጥሮ የቆየ ሲሆን ፑቲን አሁን መልሰን ይዘነዋል ባሉት በዚሁ ግዛት የዩክሬን ሰራዊት ተቆርጦ መቅረቱን ገልጸዋል። ሌላው የሩሲያው መሪ ተኩስ አቁም ከተደረሰ በኋላ በተለይ በምስራቅ ጦር ግንባር የክትትልና የቁጥጥሩ ጉዳይ እንዴት ይሆናል በሚልም የተለያዩ ጥያቄዎች ያነሳሉ። የዩክሬን ፕሬዝዳንት ዜሌንስኪ ግን ፑቲን አስቸኳይ ተኩስ አቁም እንዲደረስ የሚደረገውን የዲፕሎማሲ ጥረት እያሰናከሉ ነው በማለት ከሰዋል። ሩሲያም የዩክሬንን አምስት እጅ ተቆጣጥራ ባለችበት ሁኔታ የመሬት ማስመለሱን ጉዳይ እንዴት ሊፈታ እንደሚችል እስካሁን ግልጽ አይደለም ይባላል። ባለፈው ሳምንት በሞስኮ ከፑቲን ጋር የተገናኙት የአሜሪካ ልዩ ልዑክ ስቲቭ ዊትኮፍም ስለ መሬቱ ጉዳይ ከጋዜጠኞች ተጠይቀው መልስ ሊሰጡ አልፈቀዱም። እናም አሁን ትራምፕ ከሰነቁት ተስፋ ውጪ ተኩስ አቁም ስለመደረሱ ምንም ማረጋገጫ የለም። የአውሮፓ ሕብረት ውጭ ጉዳይ ኃላፊ ካጃ ካላስ አሜሪካና ዩክሬን የተኩስ አቁም መግባባት ቢደርሱም ሩሲያ ግን አትታመንም ሲሉ ማምሻውን መግለጫ ሰጥተዋል። እስካሁን እየተደረገ ያለው የዲፕሎማሲ ጥረት በምን ሁኔታም ሊሳካ እንደሚችል ኃላፊዋ ጥርጣሬ እንዳላቸው በግልጽ የታየበት ነው ንግግራቸው። ለምን ቢሉ ሩሲያ በድርድር ጠረጴዛው አትገኝምና ብለዋል። ይህ በእንዲህ እንዳለ ትራምፕ እና ፑቲን እንደሚነጋገሩ የሩሲያ ባለስልጣናት አረጋግጠዋል። ሆኖም የውይይታቸው አጀንዳ ምን እንደሆነ በግልጽ አልተናገሩም። የዩክሬን መከላከያ ሚኒስቴር የቀድሞ ከፍተኛ ኃላፊ ግን ከነገው የትራምፕና የፑቲን ውይይት ምንም ውጤት እንደማይጠብቁ ገልጸዋል። ዩክሬንና የአውሮፓ ሕብረት በሰላም ድርድሩ ላይ ያላቸው አቋም ወሳኝ መሆኑን የጠቀሱት ባለሥልጣኗ ምንም ተደረገም ዩክሬን ካልተቀበለችው የሚደረስ የሰላም ውል አይኖርም ብለዋል። አሜሪካም ይህንን ልታሸንፍ አትችልምና በሰላም ድርድሩ የዩክሬንና አውሮፓን ተሳትፎ አስፈላጊነት ልትረዳ ይገባል ሲሉ ገልጸዋል። በትራምፕ አስተዳደር የወሮበላ ቡድን አባላት ናቸው የተባሉ ከ200 በላይ የቬንዙዌላ ዜጎች ከአሜሪካም ኤል ሳልቫዶር ወደሚገኘው ከፍተኛ ጥበቃ እስር ቤት ተወሰዱ። የኤል ሳልቫዶር ፕሬዝዳንት ናኤብ ቡኪሌ በማኅበራዊ ትስስር ገጻቸው ትሬንዲ ኡርጋ የተባለ የቬንዙዌላ ወሮበላ ቡድን አባል የሆኑ 238 ሰዎችና 23 የኤም13 ወንበዴ ቡድን አባላት እሁድ ጠዋት ማዕከላዊ አሜሪካ መድረሳቸውን አሳውቀዋል። የአሜሪካ መንግሥትም ይህን ኤል ሳልቫዶር ስለ እስረኞቹ ማንነትም ሆነ ስለ ውንጀላው አሊያም ከወንበዴ ቡድኖች ጋር ስላላቸው ግንኙነት ዝርዝር መረጃ አልሰጠም። የአሜሪካም ፌዴራል ዳኛ በጦርነት ጊዜ የሚተገበረውንና ለክፍለ ዘመናት የዘለቀውን ከሀገር የማስወጣት ሕግ የትራምፕ አስተዳደር ተግባራዊ እንዳያደርግ እግድ ቢጥሉም በረራዎቹ ቀድመው መነሳታቸው ታውቋል። የኤል ሳልቫዶር ፕሬዝዳንት ባሰራጩት ተንቀሳቃሽ ምስል እግርና እጃቸው በካቴና የታሰሩ ሰዎች በጸጥታ ኃይሎች ታጅበው ከአውሮፕላን ሲወርዱ ታይተዋል። የፍትህ ሚኒስቴር ጠበቆች በበኩላቸው ስደተኞቹ ከአሜሪካ ግዛት ከወጡ በኋላም እግዱ በመተላለፉ ገቢራዊ እንዳልሆነ ተናግረዋል። የፍርድ ቤቱን ትዕዛዝ ለመቀልበስ ይግባኝ ማለታቸውም እንዲሁ። ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ መቶ ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ሰናል።